ሀቂቃ በጣም እኔ ግርምኝ እንግዲህ አስያና ሙአዝ እየተላቀሱ ነው፣ እየተላቀሱ ነው በአስራ ሁለት ሚሊዮን ብር ምኞት፣ ማለት ነው በምኞት እየተላቀሱ ነው። ስጡን፣ በቃ በጣም ይዘን፣ ኧረ ወዴት እየሄድን ነው? በቃ ማን ይስጣቸው? እሺ ማን ይስጣቸው? ዘንድሮ ቀን በአላም መንጉር ነው። ኢና ላ ወኢና ራጅን እኔማ በጣም እያሳቆኝ ነው። ብቻ ምን እንደምላችሁ አላቅም። ሁላችሁንም ሰላም ብያለሁ ብያሉና እንግዲህ ሙአዝም አስያም እንግዲህ ከልቧ እያለቀሰች ነው። እሷንም ቪዲዮ አስገባላችኋለሁኝ። ላይኳን እንዳትረሷት፣ እንዲሁም ሰብስክራይብ አድርጉኝማ። ጉድ ጉዱ ማገዝ መብቱ ነው። ያልቻለ ሰው ማለት ማገዝ መብቱ ነው ግን ለምን አስተማራችሁ ብለን አንልም። እኔ ወላሂ በጣም ስለከፋኝ ነው። እኔ የከፋኝም ምንድን ነው ሰሞኑን ያሉት ነገሮች ሮለት አስሮለ ሚሊዮን ያልከው ኢላሀ ኢለላህ መሐመድ ረሱሉላህ ያላችሁ ወንድማችን ማዘቤብ ምን አድርግ ብላችሁ ነው እናንተ የምትናገሩት? ወንዶችም፣ ሴቶችም ውስታዞችም አንድ ሰው ሳይቀር ወጥቶ ሰሞኑን ነፍስ ቤተሰቦች ሀቂቀትን እንግዲህ እንደሰማችሁት ነው ማለት ነው። እንግዲህ ሙዓዝ በጣም አጋጁ እየበዛ ነው። የማዳም ቅመም እንግዲህ ወደ ኪስሽ ግቢ ማለት ነው። እንደለመዳችሁ ወደ ኪሳችሁ ግቡ እና እንግዲህ እችን አስራ ሁለት ሚሊዮን ብር ከየትም ከየትም ማንጠታችሁ ስጡት። እኛ ምንም አንልም። ስጡት በቃ እንዲህ ይህን ይህን ያለ ሰው ይህንን ያህል ለቅሶ ከፈላ፣ እኔ ምንም አልልም። እናቴ ሆ እንዲ ከየትም አንጥታችሁ እነ ዲያስ ቦራ ከየትም ከየትም ብላችሁ ላኩለት። እሱ በጣም ነው የጠማው። አስራ ሁለት ሚሊየን አስራ ሁለት ሚሊየን አስር ወይ አንድ ወይ ሁለት አይደለም፣ አስራ ሁለት አስራ ሁለት ሚሊየን ነው የፈለገው። ጭፈራ ቤት ሊከፍት ነው ኸይር እንሻአላ ለማንኛውም ይሳካልህ ከማለት ውጪ ምንም አንልም እና የማዳም ቅመም ደግሞ ከየትም ከየትም አንጥተሽ ስጭው አስደስቷቸው በቃ አይላቀሱብን ወይ ቲክቶክ እድሜ ሄርዘም እናንተ ባኖሩኛ በምን እንስቃለን እናቴ ምድረ ያልደከመው ሁላ ማለት ነው ሀያ አራት ሰዓት ላይፍ እየተጎለጠ ዝም ብሎ በቃ አገሌ እንዲህ ነው ነው እንዲህ ነው እያለ የሚውል ህዝብ ወይ ቴክቶክ፣ ወይ ቴክቶክ አንዳንዴማ ኑሩልን። እኛ ያለ እናንተ በምን እንዝናና? አረብ ፈጣሪ ስም መነገር ሳንፈልግ ታናግሩን አላችሁ። እንግዲህ አስያም ሙዓዝም እያለቀሱ ነው። አይታችኋቸዋል። ያለባበሳቸው የፊታቸው ያሰላም ያሰላም፣ እና ሌላ ውይ ውይ። እኔ በነገራችን ላይ በጣም ነው ያሳቁኝና አላ ሂዲ አይስጠና ቀጠን ማለት ነው አላሂ ሂዲያ ይስጠን። ሰው ደግሞ እኛ ይለምን ማለት አይደል መብቱ ነው መለመን። እንግዲህ እኛ ምንለምናለን ችግሩ አንሰጥም እንጂ ማለት ነው። ኢና ሊላህ ለማንኛውም ላይ ኳን እንዳትረሷት። መሳቅ ሳልፈልግ ነው ያሳቁኝና ፈጣሪ ልቦና ይስጣችሁ ነው ምለው እና ጠዋ አስያ፣ እንዲሁም ሌሎቻችሁ የሚገርም የሚገርም የሚገርም ነው በጣም ያ ስብሓንላ፣ ምን አለ ሚስኪን ልረዳብን ነው ቢሉ መስጅድ ላሰራ ነው ቢል ምን ችግር ነበረው? እንደው መጭፈሪያ ቤት ከፍቼ ሙቼ ከሚን ማለት ነው። ኸይር እንሻላ ይሳቃለህና፣ እንግዲህ ጭፈራ ቤትን ለማይተብቀን ከማለት ውጪ ምንም ልንል አንችልም ማለት ነው። ግን ልብ ግዙ። የማዳም ቅመሞች በያላችሁበት ልብ ግዙ። ሌላ ምንም አንላችሁም እኛ እኛ አገር ላይ ቁጭ ብለን ያየነው እኛ ልናንተ ሸር እያደረግን ነው። ልብ ግዙ ሌላ ምንም ልንል አንችልም። ወደ ሌላው ቪዲዮ ሳልፍ አንድ እህታችን እንግዲህ ሞታለች ማለት ነው። ያው እኛ እንግዲህ የማዳም ቅማሞች እየሳቅነ ነው የምንሞተው። ኢና ሊላሂ ወኢና ኢላሂ ወራጆን ሐቂቀተን እንግዲህ ይቺ የምታየዋት ፎቶዋን የምታይዋት ልጅ ማለት ነው ወደ አኼራ ሄዳለች ማለት ነው። በምን ሄደች መሰላችሁ? ሀቂቃ እዚ ሀገር ላይ ከዛ መጥተው በጣም ብዙ ልጆች የነቀላሉ። አመናችሁም አላመናችሁም፣ በየቦታው የሩቅያ ቤት ነኝ በዛው በቃ በየቦታው አሉ ማለት ነው። በየቦታው ስብሓናላህ፣ መጥተው ራሱ ብዙ አይቆዩም ሲነቅሉ ማለት ነው። የሚነቅሉበት ምክንያት ምንድን ነው? እንግዲህ ወይ ቤተሰብ ይከዳቸዋል ወይ ብዙ አመት ሰርተው አሱበው ሁሉን ነገር ከተረከቧቸው በኋላ ልክ ታውቃላችሁ፣ የሆነ በገጠር አህያ ተገልግላችሁበት በጣም ብዙ አመት የሆነ አህያ ታውቃላችሁ። እንግዲህ ያለው አለም ብቻ የገጠር ልጆች ታውቃላችሁ ብዬ አስባለሁ። ልክ እንደዛ ነው የምንሆነው። በቃ የሆነ ተጠቅመዋ ተጠቅመዋ ተጭና ተጭና ወልዳ ወልዳ ምናምን መጨረሻ ላይ ወይ አትሞትም ወይ ደግሞ በቃ መቼም ነፍስን ቶሎ ማውጣት አይቻልም፣ አይደል? በቃ የሆነ ጭጥ ብላ ነው የምትቀረው። ልክ እንደዛ በሎት። በቃ ከዛ ስንመጣ የሆነ አጋጣሚ በተለይ አንዳንድ ቤተሰቦች እንደዛ ነው የሚያደርጉት ማለት ነው። አንዳንድ ቤተሰቦች በቃ እናንተን በልተው አላምጠው በቃ ያላችሁን ሁላ በልተው ወርሰው ከጨረሱ በኋላ ልክ እንደዛ ነው የሚጥሉት። በቃ ካልሰጣችኋቸው መሳቅ አይችሉም። የሆነ ነገር ካላደረጋችሁላችሁ የሆነ ነገር በቃ ምን እንደምላችሁ አላውቅም። በቃ ምን ያክል ጥላቻ እንዳለው ማለት ነው። በነገራችን ላይ ልትረሱ የማይገባ ነገር ቢኖር እኛ ርቀን ስንኖር ማለት ነው እኛ ሰው ሀገር ስንኖር ፍቅር ይጠፋል። በቃ ከቤተሰቦቻችን ፍቅር ይጠፋል ሙልጭ ብሎ ማለት ነው። ፍቅር ጠፋ ማለት ደግሞ መኗኗር አንችልም ማለት ነው። መከባበር አንችልም ማለት ነው። አንደኛ እኛ ከዛ መተን ብዙ ነገራችን ካለቀ በኋላ ይደክመናል። በቃ ማሰብ ራሱ ይደክመናል። እንዲህ ባናደርገው ኖሮ፣ እንዲህ ብናደርገው ኖሮ፣ በቃ ሀሳቡ ራሱ እዚህ ሁነን እዛ ነው የምናስበው። በቃ ያለፈ ጊዜያችንን ነው የምናስበው። በዛ ሰዓት ግን ጭንቀት ይፈጠራል። ጭንቀት ደግሞ ዳይሬክት እንድንነቅል ያደርገናል ማለት ነው። ብዙ ልጆች ጸበል ቦታ ይሄዷሉ፣ በየሩቅያው ቤት ይተኙዋሉ ምን እንደምላችሁ አላውቅም። ያንንም እንደው አንዱ ትንሽ ካዘኑላቸው ነው ወደዛ ራሱ ይዘዋችሁ የሚሄዱት እና በጣም ከባድ ነው ሐቂቀተን በጣም ከባድ ነው። አግኝቶ ማጣት እጅግ እጅግ እጅግ እጅግ ከባድ ነው። ያ ነገር እንዳይገጥም የምንለፈልፈው ለእናንተ ነው። እንደዚህ እየታነቁ ሲሞቱ ደግሞ እኛ አያስችለንም ለእናንተ ለመለፍለፍ ማለት ነው እና አላህ ይጠብቃችሁ አላህ ይጠብቅን ከእንደዚህ አይነት ነገር እርግጥ አላህ ስብሃነ ወተዓላ ሰብሩን ከሰጠን ነገ ሌላ ቀን ነው። ነገ ሕይወታችንን ቁስላችንን አላህ ይተካን ይችላል፣ ግን እህቶች መቋቋም በጣም ከባድ ነው። አስባችሁታል? በጣም ብዙ አበት ኑራችሁ ስትከዱ ሁለ ነገራችሁ ከጠፋ በኋላ ተመልሳችሁ ስሩ ስትባሉ ስለ እናንተ እናንተና እናንተ ብቻ ናችሁ የምታውቁት። የምናሳልፈውን ጊዜ እዛ ታመን እራሱ ሳንተኛ ነው የምንሰራው ሳቃችን ጠፍቶ ነው የሚኖረው። እዚህም ሳቃችን ይመለሳል በምናገኘው ንብረት ማለት ዘበት ነው፣ ወላሂ ዘበት ነው። በሰራ ነው ንብረት ዞረን እናለቅሳለን። ምክንያቱም የሚያስከፍለን ዋጋ አለ፣ ከጊዜ ፍቅርን ከማጣት ብዙ ነገር ዋጋ ያስከፍለናል። እዚህ ሀገር ከመጣም በኋላ ግን ያንኑም ትዕግስት ካለን ነው። እዚህ ሀገር ላይ ይህንን ራሱ የምንታደለው ትዕግስቱ ካለን ነው። ትዕግስቱ ከሌለን ግን መንቀል ብቻ ነው ለእኛ አማራጫችን፣ መንቀል ብቻ ነው። ከዛ በኋላ በቃ ታንቆመሙት ነው ማለት ነው። ይሄ ነገር ስለሚኖር ልብ ግዙ እያልን እኛ እህቶቻችሁ ከሀገር ውስጥ ወደ ውጭ እንጣራለንና ያው እስከዛው ድረስ እየሳቅን እያስመሰልን መኖር ነው ማለት ነው። ግን አላህ ይጠብቀን ከእንደዚህ አይነት ነገር። አላህ ልቦናውን ይስጠን ታጋሾች ያድርገን፣ ታጋሾች ያደርጋችሁ፣ ልብ እንድትገዙ እያልኩኝ በዚሁ ቪዲዮ ሰነበታችኋለሁኝ። አላህ ስብሃነሁ ተዓላ ያግዛችሁ። ከእንደዚህ አይነትም ነገር አያሰማንም አያሳየንም። በያላችሁበት ጠንቅራችሁ ስሩ። ሰላም ሁኑልኝ። ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ አበረታቱኝ። ሁላችሁንም ወዳችኋለሁ። ባይ ባይ ወዳችሁ